በጣም ነው ማመሰግነው ከጎኔ ስለነበርሽ፣ በሚጨንቅ ጊዜ በሚያስጠላ ሁኔታ ውስጥ በሚያስጠላ ሙድ ውስጥ በነበርኩኝ ጊዜ ከጎኔ ስለነበርሽ በጣም ነው ማመሰግነው። ብቻ ስትመጣ ምስጋናዬንም አቀርባሉ ማቀርባሉ ናፍቆቴንም እወጣባታሉ ማለት ነው። ለሰው ሁሉን እስኪ ደንቀው እስከዛሬ ማላውቀው ልዩ ስሜት ተሰምቶኛል። ዓይን ያየው ልብ ይመኛል። ነስኪ አትፍረጅ በኔ ዓይኔ ጉዳርጎኛል። እንኳን አንቺን ቀርቶ ለራሴው ገርሞኛል። ነስኪ ነገር ባይን ይገባል፣ ፍቅርም እንደዚያው ነው ትነካሁ ይመስል ልጄ ማምረይ ነው ልጄ ማምረይ ነው ልጄ ማምረይ ነው ልጄ ማምረይ ነው ፍቅር አመሉ እንዲ ነው ልጄ ማምረይ ነው። ማነው ዛሬ ባለፈው፣ እንዴት ናችሁ? ሳምንቱ ሁሉ ሰላም? እኔ ጋር ሁሉም ሰላም ነው እናንተ ጋር ሰላም እንደሆነ ተስፋ አደርጋለሁኝና፣ ያው ትንሽ ቤት ሰውን የነበርኩበት ድብርት ታውቃላችሁና ከሱ ድብርት ትንሽ ለመውጣት ምናምን እየሞከርኩኝ ነው። ያው በእናንተ ብርታት በእናንተ ኮመንት ለመውጣት እየሞከርኩኝ ነው፣ ወጥቻለሁ። በጣም ነው የማመሰግነው። እናንተንም ማመስገን እፈልጋለሁ። ሁን አለን ማለት ትልቅ ነገር ነውና፣ ብቻ ቤተሰቦች በጣም ነው የማመሰግነው። እናንተንም ለአሁን ያለውበት በጣም ደስ የሚል ነገር ነውና፣ ብቻ በደስታ ላይ ደስታውኛለሁ። ምክንያቱም አንድ ደስታ እናንተ ከጎና አለን ብላችሁ በኮመንታችሁ እየደወላችሁ እናም ስለጠይቃችሁ በጣም ነው የማመሰግነው እሱ አንድ ደስታ ነውና ሌላ ደስታ ደግሞ በጣም የምጠብቀው ብቻ ናፍቆት መቆጣጠር ያልቻልኩት ሰው ዛሬ ላገኘው ነውና ብዙ ናፍቆት አለብኝ አንዳንዴ ሲደብረኝ ምናምን ብዙ አትፍረዱብኝና ናፍቆት ምናምን ስላለብኝ ነው አንዳንዴ የሚደብረኝ ውጭ ያላችሁ ሰዎች ናፍቆት ይኖርባችኋል የቤተሰብ ናፍቆት የጓደኛ ብቻ የባልም የሚስት ምናምን ሊኖርባችሁ ይችላል። አላቅም እና ናፍቆት ምን ማለት እንደሆነ ትረዱኛላችሁ ብዬ አስባሉ። የእኔ ትንሽ ጊዜ ነው የእናንተው ረጅም ሊሆን ይችላል። እኔ ሶስት ወር ምናምን አካባቢ ነውና ብቻ እንደዚህ ስላችሁ ደግሞ ቤተሰቦቼ እንድትረዱኝ የሚፈልገውን ነገር በሌላ ነገር እንድታዞሩብኝ አልፈልግም። ምክንያቱም እኔ በጣም ወዳት ቤስት ፍሬንዴና ጓደኛዬ ነች። ምክንያቱም እኔ እናሷ ጋር እናንተ እንደምታስቡት ነገር አይደለም እናሷ ጋር ያለው በጣም መወዳድ ጓደኛዬ ነች። እናንተ በሌላ መንገድ እንዳታስቡብኝ ነው እንደዚህ ብዬ ምነግራችሁ። ብቻ በጣም ናፍቃኛለች። በጣም ነበር የናፈቀችኝና ብቻ ቲክቶክ ላይ አንዳንድ ቪዲዮ ደርሳችሁ ምናምን ከሆነ አላውቅም። አንዳንድ ሰዎች አይታችሁታል ከጓደኛዬ ከአብርሃም ጋር ያው አብርሃምም ታውቁታላችሁና የመቀሌ ልጅ ነው እሱ። ከሱ ጋር ሆነው የሆነ የቲክቶክ ቪዲዮ ሰርተው ነበረ። የሆነ ነገር በተፈጠረ ተፈጠረ በተባለ ቁጥር እሱ ጋር ነው ምደውለው። ምክንያቱም እሷ ምንም ነገር ቢፈጠር አትነገረኝ። ምክንያቱም ይጨነቃል፣ እናም ብላክ ስለምታስብ፣ እኔ ደግሞ ቀጥታ እሱ ጋር ነው ደውለው። ሁለቱም የመቀሌ ልጆች ናቸው። ያው ምትዋወቅም የቻልነው በእነሱ በእሷ ምክንያቱም በእሱ ምክንያቱም በጓደኛ ምክንያቱም እና ከእሷ ጋር በደንብ የተግባባ ነው። ሁለቱም ዛሬ መተዋል። ትናንትና ነው የገቡትና ዛሬ ነው ለእናንተ ማሳየት የፈለኩት። እኔም አላገኘኋትም። ቀጥታ በእናንተ ቤት ማገኛት ይሻላል ብዬ ነው። በጣም ውዳት በጣም ማከብራት ጓደኛዬ ሆነችና እና ቤተሰብ እዚህ ጋር መስቀል እያያችሁ ነው። አንድ አንዳንድ ኮመንት ላይ ምናምን መስቀል እሰር ምናምን ብላችሁኛል። እኔ መስቀል አለማሰር ሰር ምናምን ፈልጌ አልነበረም። ይህንን መስቀል ካወለኩት አን ሶስት ወር ምናምን አካባቢ ነው። እቺ መስቀል ላይ ከኔ አንገት ላይ ወረደችና የእሷ ትዝታ ስለነበረብኝና ይሄ የእሷ ስጦታ ስለነበረ ነው እስካሁንም ያላረኩት ምክንያቱም ትዝታና የሆነ ትዝታ አለኝ ከእሷ ጋር ትዝታዎች ምናምን ስላሉኝ ስላላሰርኩት በጣም ይቅርታ መጠየቅ እፈልጋለሁ። ምክንያቱም እኔ ይህንን መስቀል ካረግኩት ይህንን መስቀል እያረግሁት ከሆነ እሷ ስለምትለኝ ትንሽ የልብ ስሜት እንዳይሰማኝ ብዬ ነው እስካሁንም ያወለቅኩት። አሁን ያው እሷ ልመጣ ስለሆነ መስቀሉን ድጋሚ መልሼ ወደ ቦታው አስቀምጬዋለሁ ማለት ነው። ብቻ ቤተሰቦች ትመጣለች። ከእሷ ጋር ደግሞ በደንብ ያለው ነገር እናወራቸዋለን ማለት ነው። ያው ናፍቆት ትንሽ ይከብዳል እሷ ላይም ትንሽ ናፍቆት ሊኖር ይችላል ምክንያቱም ከኔ ጋር ብዙ ነገር አስበን ነበረ ከመሄዷ በፊት ያው አንዳንድ ነገሮች ተፈጥሮ ነው ወደዛ የለችው ቤተሰብ ነገር ይኖርባቸዋል አንዳንዴ እዚህ ዘመድ አላት ነው ቤተሰቦቿ ወደ መቀሌ አካባቢ ማካባቢ ናቸውና እዚህ ዘመድ ስላላት ነው ሶስት አመት ሙሉ እዚህ እየኖረች የነበረውና ዘመድ ስለነበራት እና አክስት አጎት ምናምን እዚህ ናቸው እኔና እሷ ያው ፍቅረኛ ምናምን ነው የምንመስለው ስንታይ ምናምን ብዙ ሰዎች እንኳን በካሜራ ቤተሰብ በአካል እራሱ አንድ ላይ ስንሄድ ፍቅረኛዎች ነው የምንመስላቸው። ምን እዚህ ላይ እንደተጻፈብን ወይ የሆነ ነገር የተለጠፈብን ነገር ይኑር ፍቅረኛዎች ምናምን ተብሎ አላቅም። መንገድ ላይ ማንም ሰውዬ ፍቅረኛዎች ነው እና የምንመስለው ብቻ። ትመጣና ደሞ እሷ በደንብ ታወራችኋለች ማለት ነው። ያው ከመጣች ማታ ነው የመጣችው። እስካሁን አላገኘኋትም። ከናንተ እኮ ነውና ማገኛት ያው ናፍቆቴን በደንብ ወጣባታለሁ። ቤተሰቦቼ ከቻልኩኝ እንዳት ይዳረጋታሉ ተመልሳ ካልሄደች ቤተሰብ ከእናንተ ጋር በቃ በየቀኑ እንገናኛለን ማለት ነው። ምክንያቱም ያው እዛ ቤተሰብ ነገር አለባት ተመልሳ ልድ ይችላል እሱ እኔና አላቅም። ከቻልኩኝ ግን ሁሉ ነገር አመቻች ይችላል እዚህ እንድትቀመጥ አረጋታለሁኝ። ካልቻልኩኝ ደግሞ ቤተሰቦች ያው አንድ አንድ ጋር እንደዚህ በቪዲዮ ምናምን ከቻለች ነውና እንግዲህ አሳምኛት እዚህ ከቀረች ከናንተ ጋር በየቀኑ ቪዲዮን እንሰራላቸዋለን ማለት ነው። ያው እኛም ላለመጥፋት እንሞክራለን። ምክንያቱም ያው አንዳንዴ ከጎናችሁ የሆነ ድጋፍ የሚሰጣችሁ ሰው ምናምን ያስፈልጋል። ቪዲዮም ለመስራት፣ የሆነም ስራ ለመስራት ከጎናችሁ ሰው ያስፈልጋችኋል እና በዚህ ሰሞንም በተፈጠረው ነገር ከጎኔ ነበረች። አንድ አሉም ናፍቆት እንትን ያለብኝ ቤተሰቦች ከጎኔ ስለነበረች ነው። በታ ይሄ ነገር ያልፋል፣ እኔና አንተ ብዙ ነገር የገጠመን ሰው ይሄ ለኛ ቀላል ነገር ነው ምናምን ብላ በቃ ብርታት ሆና የነበረ በሰሙን በገጠመኝ ነገር ማለት ነው። ብቻ ለሱ ለሷና ለጓደኛ አብራ የሚባለው እና ለቤተሰቦቼ ሰዎች፣ ለናንተ በቃ ትልቅ ቦታ አለኝ። ምክንያቱም በከፋኝ በጨነቀኝ ጊዜ ከጎን የነበራችሁ ሰዎች በጣም ማመስገን እፈልጋለሁ። እና አንዱን ደግሞ ያው ዛሬ በአካል ላገኘው ነው። በምስጋና አይደለም ቤተሰቦች ናፍቆቴንም በዚህ ልወጣበት ነው ማለት ነው። ብቻ ከጎኔ ነበረች። እሷንም ያው ሳትመጣ በእናንተ ፊትም ማመስገን እፈልጋለሁኝ። በጣም ነው ማመሰግነው። ከጎኔ ስለነበርሽ በሚጨንቅ ጊዜ፣ በሚያስጠላ ሁኔታ ውስጥ፣ በሚያስጠላ ሙድ ውስጥ በነበርኩኝ ጊዜ ከጎኔ ስለነበርሽ በጣም ነው ማመሰግነው። ብቻ ስትመጣ ምስጋና ይሄንም አቀርባሉ ናፍቆት ይሄንም እወጣባታሉ ማለት በካሜራ ብዙም ላይረዝምልኝ ይችላል ከቻልኩኝ አለቃትም ቤተሰቦች ሰዎች እንዳት ድጋሚ እንዳት ነው ማረጋት እና ትንሽ ሰዓት እንጠብቃትና ናፍቆታችንን በደንብ እንወጣባታለን እና እና ያለሁበት ምናምን ሰፈር ነግሬያታለሁ። ትናንትና ነበር ልንገናኝ የፈለገችው እሷ፣ እኔ ግን እንዳንገናኝ ምናምን ብያታለሁ። ምክንያቱም በእናንተ ፊት ነው መገናኘት የፈለግኩት ቤተሰቦች፣ እና ደውዬላታለሁ። ያለችበትን ቦታ ያለሁበትን ቦታ ነግሬያታለሁ። ስትመጣ ቤተሰቦች ናፍቆታችንን ሙሉ እንወጣባታለን ማለት ነው። በትንሽ እንጠብቃት። የጥሩ አፍቃሪ ናሙና የውስጤ ብርታት ነሽና አነሳውሽ ጸሎቴ ላምላክ ሳድርግ ህይወቴ ሰምሮን ሰምሮ እንዲካና ከኔኩ ለፍተሻልና አነሳውሽ ጸሎቴ ላምላክ ሳደርግ ተመስገን ስለው ጧት ማታ አረሳም ያንቺን ውለታ። አነሳውሽ ጸሎቴ ላምላክ ሳደርግ በሕይወቴ ዘመን በደስታ ባዘኔ ህልም ነው የንስ የህልም

ብቻ ማመን አልቻልኩም። እና ቤተሰቦች በጣም ነው ያማረበት እና ሰላም ነው። ብቻ ቤተሰቦች ደስታ እና ቤተሰቦቼ ይኸው መታለች መጣለችና፣ ውበትዋ እንዴት ነው ቤተሰቦቼ? ብሶባታል እና ከተገናኘን በጣም ሶስት ወር ምናምን ሆኗል፣ እና ቻምናፉት ምናምን ነው መቆጣጠር አልቻልኩም ነበረ። ይኸው ዛሬ አግኝቻታለሁ ቤተሰቦቼ። እዚህ ሰላም በያቸው፣ ቤተሰቦቻችሁ ሰላም። የኛ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። ደህና ናችሁ? እንግዲህ ጠፍቻለሁ፣ በጣም ከሚባለው በላይ ከእናንተም ከሱም ጠፍቼ ነበረ። እንግዲህ መጥቻለሁ፣ ግን ናፍቁኛል። እኔ መናገር እራሱ አልቻልኩም።

እና ቤተሰቦች ይኸው መታለች እና እንዴት ነው አላመራበትም። ቤተሰቦች እና ይህ መሰለውበት ነበር። ቤተሰቦች መቀሌ ቤተሰቦች እና ተመልሶ ወደኛ መጥቷል። ብቻ ቤተሰብ ቅድም እንደነገርኳችሁ እዚሁ ለማስቀረት እንሞክራለን። ከተቻለ እንግዲህ ካልተቻለ ካልተቻለ የሚባል ነገር የለም። እስከቻልነው ድረስ እንሞክራለን እና ያው ቤተሰቦችሽም በጣም የሚወድሽ አድናቂ አሉሽ፣ በጣም የሚወድሽ ሰዎች አሉና የት አደረግካት? ለምን አትመጣም? ምናምን እያሉኝ ነበረ። ይኸው ዛሬም ይዤላችሁ መጥቻለሁ እና ያው እነሱንም እስቲ ሰላም በያቸው በደንብ ምክንያቱም ብዙ ጊዜ እየጠየቁኝ ስለነበረ ነው ስላንቺ። እሷ የት ሄደች? ምናምን ለአንድ ቀን ነው እንዴ? ምናምን የፈለግካት ምናምን እያሉኝ ነበረና ብቻ እስኪ በደንብ ሰላም በያቸው። እኔ ደስታዬም መቆጣጠር አልቻልኩም። አንተ ማታ ነበር የገባሁት እና ወዲያው እንድንገናኝ ነበር የፈለግኩት ዛሬ እንገናኝ ምናምን ብሎ የባሰነ ቁቴና ባሰብኝ እና ቤተሰብ ያው እኔ የብታጅራ ልጅ ምናምን አይደለሁም፣ የመቀሌ ልጅ ነኝ። ታጅራ ከመጣው ሶስት ዓመት ሆኖኛል እና ትምህርት ቤት ላይ ነው የተገናኘ ነው። ምርጥ ምርጥ ጓደኛዬ ነው የምር በጣም በጣም በጣም ከሚባለው በላይ። ቤተሰቦች እዚህ አይደሉም፣ መቀሌ ናቸው። እና እዚህ ዘመዶቼ ጋር ነኝ፣ ያው አክስቴ ጋር ነኝ። እና ትምህርቴን አቋርጬ ነው እዚህ ሄድኩት። አብዛኛው ጊዜ ይመለለስ ነበረ። አሁን ግን ጥፍት ብዬ ሶስት ወር ነው ሁለት ወር ምናምን ሳልመጣ በጣም ናፍቆኝ ነበረ በጣም በጣም ከሚባለው በላይ ግን አግኝ ምን አይነት ሰው እንዳገናኘኝ! ቀልድ እንዳይመስላችሁ ቤተሰቦች፣ በአሁኑ ሰዓት ምርጥ ሰው ማግኘት ማለት ቤተሰቦች፣ በጣም ከባድ ነገር ነው። ምክንያቱም ምንም ጥሩ ነገር ቢያደርግላችሁ መጨረሻው ጥሩ አይሆንምና እና ለመውደ ጓደኞች ቤተሰብ ያገናኝም ና ስፐሳ ግን ከተገናኘን እራሱ ሁለት አመት ምናምን ነው። እዚህ ሀገር ከመጣች ሶስት አመት ምናምን ሆኗል። እኔና እሷ ግን ጓደኛሞች የሆኑ ሁለት አመት ነው አካባቢ ነው። ስለ ስለእሷ ደግነት መናገር አልችልም። የኔና የሱ ጓደኝነት ቀልድ እንዳይመስላችሁ በትንሽ ጊዜ ውስጥ በጣም በጣም ተላምደናል። ለራሱ እዛ እያለው በጣም ነበረ የሚናፍቀኝ ጓደኛችን እያለ እራሱ ናፍቀኝ ነበረ። በጣም ከሚባለው በላይ ነው የተላመድ ነው። እንግዲህ ናፍቆቴን ማቆጣት ምን ብዬ እንገራችሁ። ግን በጣም ውደው በጣም ማከብረው ጓደኛዬ ነው። የምር እኔ የጓደኝነትን ጥግ ያየሁት በሱ ነው። እና ቢሰብ ያው አብዛኛው ጊዜ ለብዙ ሰው ፍቅረኛሞች ናቸው ምን መስለው፣ ግን አይደለም። በጣም ውደው ጓደኛዬ ነው። ያው መንገድ ላይ እራሱ ውስጥ እንሂድ ምናምን፣ እንደዛ ነው የሚያዩን እንደ ፍቅረኛ ምናምን፣ ግን አይደለም። ጓደኛዬ በጣም በጣም ማከብረው ጓደኛዬ። እናንተ ስንገናኝ አንድ ቀን እንኳን አዝነን አናውቅም። ሁሌም እንደተዝናና ነውና ያ ነገር ሳስታውሰው ይደብረኛል። አሁን ሰዓት አሁን ግን ፏ ነው። እሺ፣ እንግዲህ ካለች በግድ ከቀሩ ብቻ የሆነ ነገሮችን አመቻችቼስኪማስፈ ጊዜ መቀሌ ለመኖር ይመክራሉ። መቀሌ በጣም ነው ወዳት፣ ምክንያቱም ሁሉም ሰው እሱ አይነት ደስ የሚል ጸባይ ያለው ሰው ብቻ ትሆናላችሁ። እሱ እነሱ ሁም ብዬ ነገሮችን አመቻችች ምናምን መቀሌ ለመሄድ ይመክራሉ ማለት እና ያው ብዙ ነገር ነው የምታውልክ ያው ቪዲዮ ላይ የሚመጣ አይነት ምናምን ስጦታ አይደለም፣ ግን ቀለል ያለችውን ይዤለት መጥቻለሁ። ያው በቤተሰብ ፊት ምሰጠ ሌላው አለ ቤተሰብ ስጦታዬ ትንሽ ነው እቲ ወደዛ ይሽ ያው እቺ ነገር ትርጉም አላት።

በስጦታው በጣም ነው የማመሰግነው። ምክንያቱም ብዙ ጊዜ ስጦታ እንደዚህ የሚታሰር ነገር ምናምን ስጦታ መሰጭኝ አንቺ ብቻ ነሽ፣ እና በጣም ነው የማመሰግነው። በስጦታው በጣም አመሰግንሻለሁ፣ የእኔ ውድ ጓደኛ። እና ሰዎች ከእናንተ ጋር በቀጣይ ቪዲዮ እንገናኛለን ማለት ነው። ብቻ ቻው። ቆይተሽከሚኛል ሌላ ጊዜ እናፍቆኛል የምትሸከመኝ ነገር ነ